አሰላሙ አለይኩም አረህማቱላይ በረካቱ አበይቤ። እንዴ ናችሁ? እንዴት አመሳችሁ? ከእኔ ጋር አልሐምዱሊላህ። ስራ እንዴት ነበር? ውሎው እንዴት ነበር? እኔ ጋር ምንም ብዙ ደ ሱቅሽን አሳይ አሳይን፣ እንትኑ አላችሁ ማለት ነው። እኔ ሱቅ እኮ እኛ አላሟላሁም ያኔ፣ ለጊዜው አለ አይደለም፣ ፕላን መጠ ያኔ ቁጭ ብዬሽ እንደውም ምን ልስራ እያልኩ ከምጨናነቅ የተረጋጋ ፕላን እስከምጥር ድረስ እንደ መደበሪያ የዞሮ ስራ ነው እና እንገባበታለሁ እወጣበታለሁ፣ ውሎ የዞሮ እዛን ማሳልፈው። ይህም እንግዲህ አሳይም ብላችሁ ከወሰናችሁ፣ እንደምታዩት ይህን ይመስል ነበር እላችኋለሁ። ከሁሉም አለኝ ያኔ ዲኮር አላደረግኩትም፣ የሆነ ጥቅጥቅ አላደረኩትም እንጂ ከሁሉም አይነት አለኝ ማለት ነው። እንደምታዩት ዘዝ ጋር የገላ ሳሙና እየጨረስኩ ነው። በነገራችን ላይ ከሳሙናው ሁሉ ሁለት ደርዘን ነበረ። አሁን አንዱ ደርዘን አልቆ አንዱ ሁለተኛ ደርዘን ተዳርሷል። እንደምታዩት ሙሽ ጸጉር ማስያዣ ከዛ ዘይ ዘይቱን ቅባት ሻምፖ ሰንሰሊክ አልቋል። ሰንሰሊክ በቢጫም በአረንጓዴም ነበረኝ። የምታዩት አንድ ፍሬ ብቻ ነው የቀረው ከዛ ይሄ ትሬሳ እና ውሃ የሚባለው ሄደም ሎሽን እየጨረስኩ ነው። ሁለት ፍሬ ናት የቀረችኝ። ከዛማ እንደምታዩት ቅባትን በየአይነት አለኝ። ው ይሄ ፍለፊት ነው የሚሆነው የው ይሄን ነው ጭልኝ ስትባሉ ተወጣላችሁ ማለት ነው። ይሄ እንትኑ ይሄ መስተዋቱ ምንድን ነው ዶላብ ነው እንግዲህ በአማርኛ ምንድ መደርደሪያ አልበረው። ለሸቀጥም ይሆናል፣ ለዳቦ ቤትም ይሆናል ሀታ ዶናት ምናምን ኬካ ኬክ የሚሰሩትን በዚህ ነው የሚጠቀሙት። በዚህ ነው የሚያስቀምጡት እንዳ እንዳንቁት በነገራችን ላይ ይሄ ላሜራው ውድ ነው አስራ ምናምን ሺህ ብር ይፈጅባችኋል እስከ መስተዋቱ ማለት ነው እንደ ሜትሩ ይሄ አሁን ሁለት ሜትር ከሰላሳ ነው ከዛ በላይ ነው ከአስራ አምስት ሺህ በላይ ነው የሚፈጀው ምናምን ይሄም እንግዲህ ፀጉር እንትንም አለኝ ሻርፕ ፒን ብቻ ዞረው ከሁሉም ከሁሉም ነገር አለኝ እኔ ጋር መታች የምታውቅ ሲል ልበል ልጎርር ልጎርር ወይ ያስጎርራል። እና ይሄን ይመስል ነበር ቪዲዮው። ደግሞ ረጅም ነው መሰለኝ አውርቻው ዘልቀው መስታወትም እየታየኝ ነው። እኔም ከእናንተ ጋር ወይም ላይክ፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት አድርጉልኝ። ቪዲዮውን እስከ መጨረሻው ይዩት። ትወዳችኋለሁ። ምንድነው ትረባ የምተርቡ ይሆናል። አይደለም አንደኛው ምን አለኝ ባለፈ ላይ በምገባው በነገራችን ላይ ይሄው እንዲቆጥርልኝ ነው። እሺ እኔ ልደንስ ወይ ደግሞ ቂጤ ላሳይ ወይ ደግሞ የሆነ ወንድና ማለ ምናምን አይደለም። ምክንያቱም ባለፈው የሆነች ስለተናገረችኝ ነው። ላይቭ የምገባው አንደኛ አዲስ ለቤት የሆኑ ሰብስክራይብ ያደርጉኛል፣ ሁለተኛ ደግሞ ቪው ይጠራቀሙልኛል። ይሄ ከውጭ አያችሁት ተርቲቡ ያምራል። ከውስጥ ደግሞ ሲሆን አያችሁት እንዴት ጉረኑ እንደሚመስል ከውጭ ነው የሚያምረው። እና ላይቭም ስገባ ገባ ማለት አትርሱ፣ ቪው እንዲቆጥርልኝ። ቻናሌ ደግሞ እየሄደ ነው። ማሻላህ ወደ ሶስት መቶ እየተጓዝኩ ነው አሁን አበረታትኝ ላይክ ሰብስክራይብ ማድረግ አትርሱ። ኢንሻአላህ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ግን በሀሳብ በቃ እኔ መልካም ነገር መናገር ካልቻላችሁ፣ የሆነ ካናደኳችሁ፣ ወይ ደሞ ይሆን አይደል መጥፎ ነገር መናገር ፈልጋችሁ ሲመጣላችሁ አፋችሁ ላይ ያለፉት በቃ ኮሜንት አታድርጉልኝ። ምክንያቱም እኔ በራሴ ህይወት በጣም ብዙ ነገሮችን የምዋጋ ሰው ነኝ። ያኔ ብዙ ነገሮችን የምታገል ሰው ነኝና ተጨማሪ ደግሞ ክንዴን የሚያዝ ቃል እንዳትጠቀሙብኝ እና ሁሉም ሰው ያኔ ሲስቅ ይሆናል አይደለ፣ ላይፉን ሲኖር ስታዩት መቶ ፐርሰንት ውስጡ ምንም ነገር የለም ማለት አይደለም። በጥንካሬው በሳቁ አለሁኝ በማለት የሚሸፍናቸው ብዙ ህመሞች አሉት። እና የሰውን ቅስም መስበር ትንሽዬ ቃል ይበቃል እና የምትናገሩትን ቃል እየመረጣችሁ መጥፎ ቃል ከሆነ ሀሳባችሁንም ኮሜንትም እንዳታደርጉልኝ። ጥሩ ጥሩ ቃል ብቻ ምክር ደግሞ፣ ለምሳሌ እንዳስተያየት አላደ ገንቢ የሆነ ሀሳብ ካላችሁ እሱንም አስቀምጡልኝ፣ ይቀበላለሁ። ተቃራኒ ያኔ ኔጌቲቭ የሆነ ነገር ነው የማልፈልገው። ይደክም አልገባቸው። እናማ በሚቀጠሉ ደግሞ ማሳያቸው ያሉ አንዳንድ እቃዎች ወዳቸውን ሱቃሱቅሽን አሳይን ምናምን ስለምትሆኝ ባላየንም አልፎው የደመቀ ለይታ ዲኮር ምናምን ያለው ነገር ስላልሆነ ለገበያ ዞሮ እየሰራሁበት ነው። ለይታ ደግሞ የሆነ ዲኮር ያለው ነገር ምናምን ልብስ ቤት፣ ጫማ ቤት ለይታ ያምራል፣ ገበያ ግን የለውም ችግሩ ግ ይህም ቅድም ያያችሁ ጥምዝ መኮረኔ የዱሮ ኪሎ መቶ አምሳ ነው። ምስር ደግሞ ስኳር መቶ ሰባ ብር ሩዝ መቶ አስራ አምስት ብር ጨው በወሎ ነው የሚሸጠው ቀሽር ቡና አንድ ሺህ ምናምን ነገር ቀዝቃዛ መጠጦች አሉኝ የሚጠጣሉ ስላለመጣሁ ነው እንጂ እሱ ራሱ ብዙ ነገሮች አሉ። ይሁን ነገር ቪዲዮውን ስለሚጡ ዋጋቸውን ለመናገር ይህ ወጣ ነው።

ለማንም አይጠፋም። ጀለቴ ያሰራል ግን እያሳየኋችሁ ነበረ። ጀለቴው የሚጠቅመው ይህን ዝርዝር ብር ያመጣላችኋል። እንደገና ደግሞ ማትዎች ጀለቴ ዋን ለመግዛት ሲሉ እናቶቻቸው ሲልኳቸው ገበያ እኔ ጋር ነው የሚመጡት። ሌላ ቦታ የሄዱ ጀለቴ እንዲገዙኝ ማለት ነው በዘው እና ዝርዝር ብር ደግሞ ይቸግረኝ እንጀለፍታለ ይማጣልኛ ዝርዝር አሞ። ይሄም ዘይት ዘይት እንደምትለው ነው። ዘይት ብዙ ነበረ ሦስት ሌትር ምናምን አምስት ሌትር ያመጣሁት ዘይት ጨርሻለሁ። እኔ የቀረኝ አንዳንድ ሌትሮቹ አምስት ነው ስድስት ጋሩራ እና ሦስት ሌትር አንድ ጎማ ብቻ ነው የቀረኝ ዘይት። እየዳመሻለሁ እኔ የሚሆን ኬክ ኬክ ናቸው

ከዛ ሚዛን ዘመናዊ ሚዛን ናት፣ በጣም ቅርጥፍ ያለች ምንም በቃ ውጣ ውረድ የላትናት። ቁጭ ስታረጉ ቁጭ ነው የምታረጉት። ሆን እዚጋር ሲደብረኝ

የውም ታውቁ ታውቃላችሁ ምን ስጋር ወደ የምወደው ምናምን ነው፣ በቃ ሽሮ አልጫ አታክት ምናምን ነው የምወደው። ከዛ ሲም ፍትያችሁን እንቀጥላለን። ከዚህ ወደ የሰራሁ ቪዲዮ ነው የተቋረጠብኝ። ታላችሁ ካልተላችሁ ያናዳ አሁን ኤዲት ላይ ደግሞ ስመጣ የለም ማለት ነው፣ ሴቫላ ያደረኩት። ሲያናድድ ሲያናድድ። ሻይ የቀጠነ ምናምን ይመስላል ወፋር ሻይ ነው። ጉምዝ ዝምን ሻይ አይወድም። እንደገና ሱስ እንዲይዘኝም አልፈልግም። ምክንያቱም መንገድ ላይ ልትሆኑ ትችላላችሁ፣ በሆነ አጋጣሚ ጊዜ ልትሆኑ ትችላላችሁ። ሱስ ከያዛችሁ ራሳችሁን ነው የሚያማችሁ። እዚህ ጋር በቃ ራሱ ቄና ፀዳድቼ ወልውሌ ምናምን ረታ ሁጌ ጨርሻለው። ከዛ ሰንደራችንን እንዲያስጨስ እናደርጋለን ማለት ነው። እንደዚህ እያደረኩ እያለሁ ተሳቢ መጣ። ዱቄት ምናምን ስኳር የሚወርድ ማለት ነው። ከዛ ሶርድኩኝ ከዚህ በወዲያ በሰዎቹ በር ያስገባሁት በዚህ ስለማልችል። ከዛ እንደዚህ እየሰራው ደግሞ ከእናንተ ጋር እያወራሁኝ እየሸጥኩትን ደግሞ ያሳያቸው። የምር ብዙ ሸጭ አለው ሳላስበው ማለት ነው። ስንት ነው አርቁ ዘጠኝ መቶ ነው ምናምን፣ ብቻ ዞሮ ብዙ ሸጭ አለው። ማሻለ እንደዚህ ተሯሯጥ፣ ከወዲያም ከወዲህም ከእናንተ ጋር እንትንላለው ከዛ እንትንላለው ው ቀሁን ቁጭ ብሎ ነው። አጸዳድቻለሁ፣ ጠራርጌያለሁ፣ አጫጭሻለሁ፣ ጨርሻለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።